አሁንም ተፅዕኖ አድርጋ እያሳበበ ነው። እንግዲህ ይሄ የተመለከታችሁት ቪዲዮ አርቲስት ሳምሶን ታደሰ ቤቢና የቀድሞ ባለቤቱ ዳግማዊት ጸሐይ እንግዲህ በቤት ንብረት ክፍፍል የይገባኛል ጥያቄ ዙሪያ ሲወያዩ ልጆቻቸው በመሀል መተው። አስተያየት ሲሰጡ ሌሎች ጎረቤቶች የሆኑ ቤተሰቦች አንዷ እንደውም በኃይለኛው ጭምር እሱን እየተቆጣች ትታያለች። እንግዲህ ይህንን ነው ቀደም ሲል ብዙ ሰዎች ሲናገሩ የነበረው የፍቺ መጨረሻው ዞሮ ዞሮ ቤተሰብን ነው የሚጎዳው። ዛሬ ላይ ሚዲያ ላይ ሁሉም ሰው እንደፈለገ ሊያወራ ይችላል። የመሰለውን አንዱን ደግፎ አንዱን ነቅፎ ሊወያይ ይችላል። ነገር ግን ደግሞ ተጎጂዎቹ ልጆቹ ሕፃናት ናቸው ማለት ነው። ስለዚህ በዚህ ቪዲዮ ላይ እንግዲህ እንደተመለከትኩት በዚህ ባጭር ቪዲዮ ላይ እኔ ሙሉውን ምናልባት በዚህ ላይ መለጠፉ ኮፒራይት ስለሚያመጣ ነው እንጂ ትንሽ ረዘም ያለች አንድ ደቂቃ የማትበልጥ ቪዲዮ ነች። እና ምንድን ነው ቤቢ እየተናገረ ያለው፣ እንረጋጋና እናውራ፣ ልጆቹን ለምን ወደዚህ ጠራሻቸው ነው እነሱም ይህኔን ሀሳብ ይደግፋሉ ቢሰሙ ችግር የለውም አይነት ምላሽ ነው። ከባለቤቱ ከቀድሞ ባለቤቱ እየሰማን ያለ ነው ማለት ነው። ይሄ ደግሞ እንግዲህ ምን ያህል ለሚዲያ ነገሮችን ይዞ ለመምጣትና ወሬዎችን እንግዲህ ስሙልኝ ለማለት ምን ያህል በእውነት በጣም የሚያሳዝን ነገር ነው እና ይሄ መሆን የለበትም። እንደ መብት እነዚህ ልጆች ነገ ሲያድጉ ማገናዘብ ሲጀምሩ በእርግጠኝነት ልክ እንዳልሆኑ ይረዳሉ ያውቃሉ። ስለዚህ ዛሬ ላይ ምናልባት አባታቸውን ሊወቅሱ አባታቸውን ሊሳደቡ ይችል ይሆናል ከሌላ ወገን ዘመድ ጋር ሆነው ማለት ነው። ነገር ግን ነገ ከነጎዲያ በእርግጠኝነት ከዛ በተገላቢጦሽ ሊሆን ይችላል ጉዳዩ አይደለም። ይሄ የተጋደሉ ብዙ ነገሮችን የተደራረሱ ሰዎች እንኳን በጸጸት ኋላ ላይ ልክ እንዳልሆነ ሲያስረዱ አይተናልና ስለዚህ ይሄ መሆን አልነበረበትም። ቤቱ እንግዲህ ኮንዶሚኒየም ነው ነው የተባለው። እንግዲህ ሳሚም እዚህ ጋር ሲናገር እንደሰማሁት ቤቱ ይሸጥ አይደለም፣ እኔ እያልኩ ያለሁት በህግ ተይዟል፣ ህግ የሚወስነው ጉዳይ ነው ነው ያለው። ነገር ግን ከቀናቶች በፊት በስቶሪዋ ላይ ዳጊም ለጥፋው ነበር ይህንን ነገር። የቤቴን የማስመለስ ከልጆች ላይ እንዳይነጠቅባቸው ቤቴን የማስመለስ ዘመቻ ላይ ነኝ የሚል አንድ ጽሁፍ አጋርታ ነበርና ህግ ግን ከዚህ አንጻር ምን ሊል ይችላል? እውነታውን፣ ሞራል ሌላ ነገር ነው፣ ህግ ደግሞ ሌላ ነገር ነው። ስለዚህ በዚህ በኮንዶሚኒየም አኳያ ባልና ሚስት ሲጣሉ ህግ ምን ሊል ይችላል የሚለውን መረጃውን ላስደምጣችሁ። የኮንዶሚኒየም ቤት ባለቤትነት የሚገኘው አስቀድሞ በሚከናወን የቁጠባ መርሃ ግብር አማካኝነት ነው። ከዚህ ጋር በተያያዘ አንድ ሰው ጋብቻ ከመመስረቱ በፊት ለኮንዶሚኒየም ቤት ዕጣ ምዝገባ ያደርግና ቁጠባውን ሲቆጥብ ቆይቶ የቤት ዕጣ በጋብቻ ጊዜ ከወጣና የቤቱ ባለቤት የሚያደርገው የሽያጭ ውል በጋብቻ ውስጥ እያለ ሊፈጸም ይችላል። እንደዚህ በሚሆንበት ጊዜ ቀድሞ የተመዘገበውና ቁጠባውን ሲቆጥብ የነበረው ተጋቢ ጋብቻው በሚፈርስበት ወቅት የኮንዶሚኒየም ቤቱ የግል ሀብቴ ነው በማለት ክርክር የሚያቀርብ ሲሆን በተቃራኒው ደግሞ የቤት ዕጣ የወጣው እንዲሁም የሽያጭ ውሉ የተፈረመው በጋብቻ ውስጥ ስለሆነ ቤቱ የግል ሳይሆን የጋራ ሀብት ነው በሚል ክርክር የሚያቀርቡ አሉ። እነዚህ ሁለት ጽንፍ የያዙ ክርክሮች የሕግ ትርጓሜ የሚያስፈልጋቸው በመሆናቸው የፌዴራል ጠቅላይ ፍርድ በሰበር መለያ ቁጥር 51892 በቅጽ 11 ላይ የሕግ ትርጓሜ ሰጥቷል። በትርጓሜውም ለኮንዶሚኒየም ቤት አንደኛው ተጋቢ ከማግባቱ በፊት ተመዝግቦ እጣው በጋብቻ ጊዜ የወጣ ከሆነ እና የቤቱ ባለቤት የሚያደርጋቸው የሽያጭ ውል በጋብቻ ውስጥ እያሉ ከተፈጸመ የኮንዶሚኒየም ቤቱ በቤተሰብ ህግ አንቀጽ 2ሁለት መሰረት በጋብቻ ጊዜ በግብይት የተገኘ ሊባል የሚችል ስለሆነ የጋራ ሀብት ነው በማለት ውሳኔ ሰጥቷል። የቅድመ ክፍያን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 75562 ላይ በቅጽ 13 ላይ አስገዳጅ የህግ ትርጓሜ ሰጥቷል። በትርጓሜውም አንዱ ተጋቢ በጋብቻው ጊዜ ስሙ ከተመዘገበና እጣውም ጋብቻው ጸንቶ ባለበት ጊዜ ከደረሰ ወይንም ከወጣ በቤቱ ላይ የሚገኘውን መብትና ግዴታ የተጋቢዎቹ ነው። የቅድመ ክፍያን ጋብቻ ከፈረሰ በኋላ በአጭር ጊዜ ወይም ወዲያውኑ በመክፈሉ ውሉም ጋብቻው ፈርሶ የንብረት ክፍፍል ባልተደረገበት ሁኔታ ከሚመለከተው አካል ጋር እጣው በስሙ የወጣለት ተጋቢ በመፈራረሙ ብቻ ንብረቱ በዚሁ ቅድመ ክፍያውን ለከፈለውና ውሉን ለተዋዋለው ተጋቢ የግል ንብረት ነው የሚባልበት የሕግ አግባብ የለም ማለት ነው ይላል። እንግዲህ ይሄን ውሳኔ ይሰጣል ማለት ነው። እንግዲህ ይሄንን ያነሳንበት ምንድነው አንድ ሴት 97 ላይ አንተ ነበርኩይ በቁጠባ ሰዓት የሚል በቪዲዮ ላይ ያነሱት ጥያቄ አለና ምናልባት እንግዲህ ከዚህ አንጻር አሁን ያጋራዋችሁን መረጃ በተመለከተ ይሆናል ማለት ነው፣ የንብረት ወይንም የቤቱ ክፍፍል ማለት ነው። ሌላው እንግዲህ በፌዴራል የቤተሰብ ህግ አንቀጽ ዘጠና እና ዘጠና አንድ ላይ እንደተገለጸው በመርህ ደረጃ ደግሞ የጋራ ንብረት ለባልና ሚስቱ በኩል እንዴት ይከፈላል ስለሚለው ንብረቱን በእኩል ለመክፈል የማይቻል ሆኖ የተገኘ እንደሆነ ልዩነቱ በገንዘብ እንዲካካስ ይደረጋል ነው የሚለው። በአንቀጽ 92 ላይ በተገለጸው አኳኋን ንብረቱ በአይነት መካፈል የሚችል እንደሆነ በአይነት ሊከፈል ይገባል። በአይነት መካፈል ያልቻለ እንደሆነ ግን አንደኛው ተጋቢ ለሌላኛው ተጋቢ የድርሻውን ግምት ሰጥቶ ቤቱን ሊያስርቅ ሊያስቀር ይችላል ይላል። ይህ አማራጭ ግን በተጋቢዎቹ መልካም ፈቃድና ስምምነት ላይ የሚመሰረት ነው። ባልና ሚስቱ ያላቸውን ቤት በገበያ ዋጋ ግምቱን አንደኛው ተጋቢ ለሌላው በመስጠት ቤቱን እንዲያስቀሩ ፈቃደኛ ካልሆኑ በሁለቱ የጋራ ስምምነት በገበያ ዋጋ ተሸጦ የሽያጩን ገንዘብ እኩል እንዲካፈሉ፣ ይህም ካልተቻለ በፍርድ አፈጻጸም መምሪያ በኩል በሐራጅ ተሸጦ ገንዘቡን እኩል እንዲካፈሉ በማለት ፍርድ ሊሰጥ ይገባል ብሏል። ከዚህ ጋር በተያያዘ በተግባር የሚስተዋለው በአፈጻጸም ወቅት የግራ ቀኙ የጋራ ንብረት የሆነው ቤት በክፍለ ከተማ መሐንዲስ በኩል እንዲገመት በማድረግ ግምቱ መሰረት ተደርጎ የሚከወን የክፍፍል ስነስርዓት መኖሩ ነው። ይህን መሰል አሰራር ከዚህ በላይ ከተገለጸው ከሕጉ አንድምታ ጋር የማይጣጣም ከመሆኑም በላይ በውጤት ደረጃም ቢሆን የመሐንዲስ ግምትና የገበያ ዋጋ ልዩነት እንዳለው የሚታመን ስለሆነ የአፈጻጸም ትዕዛዙ በአንቀ 92 ላይ የተገለጸውን የቤተሰብ ህግ ድንጋጌዎች መሰረት ያደረገ አይደለም በማለት ሰበር በቅጽ 7 በመለያ ቁጥር 28019 ላይ ተርጓሜ ሰጥቷል። ማለት ነው። እንግዲህ እነዚህ ሁለት ጥንዶች አንድ ሆነው ወደፊት ድጋሜ እንደው ልጆቻቸውን አብረው እንዲያሳድጉ እንመኛለን። ነገር ግን ደግሞ ብዙ ጊዜ እንደዚህ አይነት የፍቺ ወይንም ደግሞ የአለመስማማት ጉዳዮች ሲነሱ በጣም በሚገርም ሁኔታ ከባልና ከሚስቱ ይልቅ ቤተሰብና ዘመድ ያገባናል የሚል ሰው ነው ነገሩን የሚያራግበው ማለት ነው። በጣም እኮ ነው የሚገርመው። ስለዚህ ለውሳኔ በዙሪያ ያሉ ሰዎች እንደው በአንድ ቸኩል ትልቋን ልጅ ላውራሽ፣ ችግር የለም እናወራለን፣ እኔ እናንቺ እያለ ነው ያለው። እንግዲህ አባት ነው። ስለዚህ ቁጭ ብሎ መወያየት ማውራት ይችላል። ልጆች ለምን ልጆች መጥተው ይህንን ነገር ይሰማሉም እያለ ነው እዚህ ቪዲዮ ላይ እንደተመለከት ነው እኛ እየ ነው ነው የምንናገረው አደለ። ስለዚህ ሌሎች ሰዎች በዙሪያ መጥተው ቪዲዮ እየቀረጹ እሱን ለማሳጣት እንትን አለ በዚህ ወጣ በዚ ማለት ይችላል። ባይዘወይ ቤቱ የሚገባው ከሆነ አብረው ያፈሩት ንብረት ከሆነ ልካፈል ማለት መብት አለው። ልጆች ምናምን እሱ የሞራል ጉዳይ ነው። ለልጆቹም ማድረግ ያለበትን ነገር እንዲያደርግ ህግም ይጠይቀዋል። ከዛም ሊያልፍ አይችልም፣ ከህግም ሊያመልጥ አይችልም። ስለዚህ ነገሩ በዛ ነው ሊታይ የሚችለው እንጂ እንደው አብዛኛው ሰው ስለተንጫጫ ስለ ጭሆ ብቻ እውነት መደበቅ የለበትም። በቃ እውነትን በትክክል እንይ ካልን፣ በትክክል ለእውነት እንቁም ካልን ይገባኛል የሚለውን ነገር ሁሉ እንዲያደርግ ህግም ከለላ ፈቃድ ይሰጠዋል። የፈለገውን ነገር እንዲያደርግ ከህግም አንጻር አለ። በእርግጠኝነት ደግሞ ሳሚ ሪል አርቲስት ትክክለኛ አርቲስት ነው ብዬ ነው የማስበው። ይህ በልጆቹ ላይ ላይክ መጥፎ ነገር አስበው እነሱ መጥፎ ነገር እንዲገጥማቸው ያደርጋል የሚል እምነትም የለኝም። ስለዚህ ምናልባት ስሜታዊ ሆኖ ኢሞሽናሊ የሚናገራቸው እንደ ማንኛውም ሰው ሊኖር ይችል ይሆናል እንጂ ያን ያህል ግን ጉዳቸውን ለማውጣት ቪዲዮ እየቀረጸ ክርክራቸውን እንደው ይሄ ተፈጥሯል እያለ የሚያደርግ አባት ባል እንዳልሆነ በደንብ እንረዳለን። ይህ የትም አያደርስም፣ ነገ የሚጸጽተ ነገር ነውና በተለይ በዙሪያችሁ ያሉ ሰዎች አይጠቅሟችሁም። በእርግጠኝነት እንደው ዳጊ ተረጋግተሽ ቁጭ ብለሽ ብታስቢበትና እሱን በማራቅና ልጆቼ ከኔ ጋር ናቸው ይወዱኛል ምናምን ሳይሆን፣ ነገ በቃ የፈለገ ቢሆን ነፍስ ሲያውቁ ማገናዘብ ሲችሉ በእውቀትም በስሜትም እየበሰሉ ሲሄዱ የዛን ጊዜ እውነታውን መረዳት ይጀምራሉ። ስለዚህ በዛ አይነት ነገር ብታዩት ለማለት ነው። ይመቻቸው